ነው ጽናት ክፍል ስልሳ ሁለት ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች ላይክ ሰብስክራይብ እያደረጋችሁ አበረታቱን ኪራና ጽናት ተጋቡ እንግዲህ ይቀጥላል። ብራም በርሁን ሰበረልሁት ሸጋው ልጅሁት እያለ ናሆም የሚያመገሰ ነው። ሰኒ በበኩሏ እህቷን እንገልብሻለን እያሉ እያስፈራሩ በጭንቀት ልትሞት ነው። ብቻዋንም እያለቀሰች ነው። አንዴ በስልክ አንዴ ወረቀት እየጻፉ በጣም እያሳቀቋት ነው ያለችው። ኑርም በበኩሏ በሽተኛ መሆኔን እናት ቢሰሙ ምን ይሆን ምን ይሉ ይሆን እያለች ስለ ናሁም እየተጨነቀች ነው። ሀና ጎረቤታቸውም ወደ ባሏ ወደ ሀቅ ወደ ሌላ ሀገር ልትሄድ ልጅ ለመውለድ ምርመራ ማድረግ አለብኝ እያለች ለጽናት እየነገረቻት ነበረ። ጽናትም ተላምደን ስለምትሄድ በጣም ጨነቀኝ አለች። እኔንም በቅርብ ጊዜ ወዳጅ ስላገኘው ጨንቆኛል። ግን ያው ምን ይደረጋለች ነው እያለች አንቺ ነው

ከኬራ ጋር አንድ ቀን እንመጣለን እያልኩኝ ያው ሳልመጣ መጣሽ። የቤተሰቦች እኮ ማሚል ሊጠይቅ ሆስፒታል ድረስ መጡ። እኔ አላምንም ሀኒዬ። እንዴት ደስ የሚል ነገር ነው። እኔ ራሱ አይነ እንደዛ ይጓጓለት። እኔ ልጅ ፍላጎቱን አሳክቼ እስከሚያይ በጣም ጓጉቻለሁ። ከፈጣሪ ጋር ሁሉም ይሆናል። ኬራና ጽናት ፍቅር በፍቅር ሆነዋል። ደስ የሚል ነገር እያሳለፉ ነው። ሙሩና ናቱም እንደዛው ፍቅር በፍቅር ሆነዋል። ሰኒ ግን በመሀል በተደጋጋሚ ስልክ እየተደወለባት እህትሽን እንገላታለን እያሉ እሷን በጭንቀት ውስጥ ከተኛችባት እየቀሰቀሷት ትዘጋና ትተኛለች። አንዴም ትራሷን ለዋላ እያደረገች የእኔ ብቻ የኔብየ ብቻ አዳባሪ ዛሬ ደግሞ እንዴት አደርሻተኝም እያለይ ትራሷን እያነሳች ስልኳን እስከን ጌታይ ዛሬ ግን መቼ ነው የኔ ብቸኝነት የሚያበቃው? ሁሌ ባዶ ቤት ስልጌን ይሰለቻል እያለች ብቻዋን ማውራቷን ቀጠለች። ተትራሷን ጆርብ ላይ ያየች ጽናትን ኑሩ ሰኒ አብረተን ቁጭ ብለው እየተሳሳቁ ነበረ። ጭራሽ ፍቅር ፍርፍር ሊያጠጣሽ ደሞ እኮ ሲነግረኝ ደረቱን ፍት አርጎ ነው። ብቻ ላቅም ህይወታችን አዲስ ጣዕም እየያዘ ነው፣ አለች ሙሩም። ጠዋ ስነሳ አዲስ ቀን እየመጣ መስሎ ይታየኛል። እንደዚህ ስላላችሁ ለእናንተ ደስ አለኝ፣ አለ ሰኒም ሰኒዬ ግን አንቺ? አለች ሙሩ። ጓደኛ የለሽም እንዴ? ኦሆይ አለች ሰኒ። እኔ እንኳን ይቆየኝ፣ እንደዚህ ኮ የሚባል ነገር የለም። አንቺ ትልቅ ልጅ ነሽ፣ አሁን ኮ ጊዜሽ ነ አለ ሙሩ። በእርግጥ አልክድም፣ ብቸኝነት ስልችት ትብሎኛል ግን አለች። ይህን ብቸኝነት የምታባረው አጋርሽ ስታገኝ ነው። የኔ ብቸኝነት የሚባረረው እህቴ ስትመጣ ብቻ ነው አለ ሰኒ። በልጅነት ጊዜ እኮ በጭንቅላትሽ ውስጥ አንድ ነገር ስተቀረሰብሽ የእድሜ ልክ ጠባሳ ነው የሚሆነው። ሰው ሁሉ እኮ የተለያየ ነው አለች ጽናትን። ሙሮም የራሳችን ደስታ ብቻ የምናወራው እራስ ወዳድ መሰልንሽ እንደ አለች። ደግ እንደሆናቸው አውቃለሁ፣ ግን አሁን ላይ እንደዚህ አይነት ነገር ዝግጁ አይደለም። ግን በህይወትሽ ሰው የለም አለች ጽን እኔ ለወንዶችማ ፊቴን ኩሶ የሚመስል ነው ማሳያችሁ። አንቺ የብዶች አለቃ ሆንሽ ልጅ እንደው ምን ይሸለሻል አለስቺ ኑሮ ጽናትም እንደዛው ኑሮ ብትናት እድሜ እንደሻማ ነው። እንዴት ቀልጦ እንደሚያልቅ አታቂውም እና አስቢበት። እንዴ ምን ነው መሀል አስገብታችሁ የምትመክሩኝ? በቃ ካሳሰባችሁ ነገው ነገው ነገባለሁ አለስኔ በቃ እንደዚህ አይነት ነገር ሲወራ አቶች ማለት ነው፣ ሰኔ አለኝ ምሮ እህቴን በልጅነቷ ደስታዋን የነጠቃትን ነገር አይቼ እናንተ ብዙ ማታቀው ነገር ስላለ ባካችሁ ተውኝ። በቃ ፊቴ ልታጠብ ለፍሪድ ጋር ላይ ከመአላቸው አይሰኔ በውስጧኮ ብዙ ቁስላለንም ቢሆን ሀሳቧን ማስቀየር አለብን። ምንም ማድረግ እንዳለብን ማውራት አለብን እያሉ ጽናት ኑርም እያወሩ ነበረ። ኪራና ኪራና ናሆሜም እናቱን ሊሸኙ መንገድ ላይ ኖይ ግቢ እያለ ኪራ ቤትን ሳታይ ነው እንዴ አለ። ከዛን እኔ ቸኩያለሁኝ ትላለች ናቲ። ምን አስቸኮለ ስላት፣ ዝም በላንተ ቄስ ቄስ አጫወተው አለችው ናሆሜን በዚህኛው ቤት እኮ ተገባው መተሽ አታቂማ፣ ምዬ እሱማ ልክ ነህ። አዩ ከስራ የሚመጣበት ጊዜ ሰዓት ደርሷል። በቃ አታስቸግረኝ፣ እንሄድ። በቃኔ እኔ በራይ የተሸኝሻለሁ ማዬ አለ። ድንገት እኮ መጥቼ እንዳላጨናንቃችሁ ነው አለች ማሜ። በግድ ይዘዋት ወደ ቤት እየሄዱ ኪራም ለጽናደው መጣ ነው ምግብ አዘጋጅሽ ብሏት የናሆሚም እናት ቡና ተፈልቶላት ሻብትን አድርገው ጋበዟት። ምሳም በልታ እና ማሜዬ እቤት እንዴታየሹ? አለኪራ አጅሩ ለካ እንዲ ፏ የሚያደርግ ቤት አግኝቶ ነው። ማሚዬ ደግሞ ምን ሆነሽ ነው? ሚስቴ እያለች አደል እንደ ተወደዱ ከነምናመኑ ነው አደል እየኖሩዬ? አዎ ልክ ነሽ። አንተ ስናት መቼ ነው ምትመጣ? እኔ እንጂ ማሜ አያቴ ትንሽ ስታገግመት ትመጣለች። አይ የኔ ነገር ደውዬ እንኳን ሳልጠይቅ አለች ማሚ። ጊዜው ግን እንዴት ነው የሚሮጠው? አዎ ሚሚ፣ አሁን እኮ ነጋ ስንል ነው ኮ ጊዜው ላጥም የሚለው አንቺ። ካለ ወቅሽበት እኮ በአሁኑ ሰዓት እንደውሃ ነው ይዞሽ ላጥም የሚለው ዘመናችን የሚመጥን አባባል ነው። አረ ድሮ ድሮ ጫወት ነበረ። አሁን እርጅናው ተጫጭኖኝ ነው እኛ ነው። አረ ማታ እንጂ ልጆችን በምን ልታጫውቺ ነው ናሆሜ? አንተ ብቻ ለመውለዱ በርታ እንጂ ለማውራቱ ብዙ አታስብ። እናት ግን የልጇን ፍሬ ለማየት ነው አይደል? በጣም የምትጓጓ። አዎ አለ ጽናትም። አዎ ቤተሰቦቻችን እኮ ከሕይወታቸው ቀንሶ የልጆቻቸውን ሕይወት መስጠት ነው የሚፈልጉት አለ ጽናት። አዎ ይኸውላችሁ፣ በአሁኑ ሰዓት ወላጅ ያለው ጥሩ ነገር አድርጉ የምንላችሁ የዛሬ ዘመን ልጆች እንደዚህ አይነት ስትመከሩ አሰሙ ስልጣኔ ይመስላችኋል። እኛ የሆነ ያልነው ብቻ ነው መቶ፣ አንዳንዴ ማንንም አንሰባም ብለን በራሳችን መንገድ እንጓዝና መመለሻ ይጠፋብናል፣ አለ ጽናት። ኖሩ እንደ እርግብ የዋ እንደ ባብ ብልጥ ሆኖ። ይቺ ዓለም መጀመሪያ ላይ ደስታ ላይ ታስቀምጣላችሁ፣ ከዛ ደግሞ አዘንን ታስቀምጣለች። አዎ ይቻል፣ ለዛም እኮ ነው ዓለም ታዳላችን የሚባለው። አሌ፣ ሰኒ አይ ሰኒ እንደዛ ትበይ። ለአንዳንዱ አንዱ ሀዛን ትሰጥና መጨረሻ ላይ ደስታ ትሰጣለች። ለዛም ነው የማታ ስጠኝ ተብሎ የሚጸለየው። ሲጀመር አባትና እናቶቻችን ከኛ የተሻለ ተኛ የበለጠ አረዳድ አላቸው። አዎ ብለሻል። እድሜ ኮ ትምህርት ቤት ነው አለች ማሜም። ገና ብዙ ያስተምራቸዋል። እናቴ ረጅም እድሜ ስጥሽሽ አለ በልበል። በል ሂድ እስኪ አባትህ ሳይናደድ ያሁኑ ምርቃት ሁሉ መና ይቀራል፣ አለች ሰተሳሳቁና በቃ ላንቺ አይሆንለትም። እንዴት ማለት? እኔም እኮ ያለሱ አይሆንልኝም። በልበል ተነሳና አሁን ሸኙኝ። እሺ በቃ ማሜኔ እልሸኝሽ ብለውና ሆሜና ኬራ ተነሱ። ቡና እንጠጣው ምሳየን በላው ቤትም ቆንጆ ነው በቃ ደህና ሆኑ ብሎ ሙሩን ሰማትና በያንች ደግሞ አትጥፊ እየመጣሽ ቤትሽን እ በቃ ልጆች ደህና ሆኑ ብለው ማሚም ኪራና ናሆሜ ልሸኛቸው ሄዱ ከዛም ሰንዬ ሙሩዬ ግን ጸዳ ያለች ፈታ ያለች አማትን ያለችሽ ወይ እሷ ግን እኮ ካለች ቤት ሁሉ ደስ ይላል፣ አለች። ጅሙሩ ቡናዋ ላቀ አለ ሰኒ። አረትኝ ያልጠድልሽ አረ መልኩን ቀየረም ቡናም አልፈልገም። ቤቱ ገብቶ ምን እያረግሽ ነው? ፅናት አላት። ታጥቤ ነበረ፣ በረደኝ። እኔ እያለሁልሽ እየተቀባባች ኬራም እግሯን ሊቀባላት ቅባቱን አንስቶ ን እያሸላት ነበረ። እንደሷ አቴን ኬራ አለችው። ወዲያውም ሊያ ፋሲል ኬራ ትንሽ እንቆይ፣ ምንም የለም። እየደጋገሙ እየደወሉ እንቅልፍ ነስተዋል። ምንድን ነው በዚህ ወደቅ ለሊት የሚደውሉት አለች። ከዛ አህ አሁንም ሄሎ አለች። አሁንም ደግማ አቤት፣ ምን ፈልጋችሁ ነው በዚህ ደረቅ ለሌት? አራት ጊዜ ደውለ ተሳስተነ። አረ ወደዛ ሄድ ብላ፣ ስንት አይነሳዋል ብላ ስልኩን ዘጋታ። ተመልሳ ተኛለች። ኪራና ጽናትም በፍቅር ተጣምረዋል። ተጋቡ በቃ ማለት ይቻላል። እየተያዩ እንዴት አደርሽን ይልእት፣ እንዴት አደርህልኝ ተባ ብለው ልስራልህ ብላ ደን ብለሽ ተኝ አልፈልግም፣ ማለት ሰንዬ ይመጣሉ ብለኛለች አለች። አምስት ቃብቻ ተኝ ብሏት ተቃቅፎት ምን ታሉ ኪራ ከቤት ሲወጣ ጎረቤታቸው ሀና እንዴ ኪራ ብላ አሃነ፣ የጠፋ ሰው አለና ተሳሳሙ። የት ጠፍተሽ ነው እንዴ? ነገር የለም እንዴ እንዴ፣ ታዲያ ቤትሽን እንኳን መተሽ አታይም? እንደ መቼ ጊዜ ያገኘውና ማዘር ግን እንዴት ናቸው? አሁን እግዚአብሔር ይመስገን በጣም ደህና ናቸው። ሜኪ ሲለው ሜኪ ሄደ። ታሪኩ ረጅም ነው፣ በኋላ ቤት ስመጣ አጫወታችኋለሁ አለች። በቅር ጽ ብቻዋን ናት ብለዋት አንዳንድ አንድ አንድ ቃስ አስተካክዬ እመጣለሁ መታ ብለው ጽናት ማሳወልም አለች። ከዛ አንቺ ምን ሆነሽ ነው? ምን ሆንኩ አለች። በጥርስሽ እያየሽ እይ ልብሽን ያጠፋው ነገር ያወኩት ምንድነው? አንገትሽ ላይ እንትን እኮ ትናንትና ጉንዳን ቁንጥጦኝ፣ የጉንዳኑ ኪራ ነው። ቆይ ለምን እንደዚህ ምትሽ ኮረመመው ስትላት በደግብላ አይ፣ አዲስ ፍቅር አለች። ሰኔ እኔ ምልህ አለ ናቲና ኬራ ተገናኝተው እኔ ምልህ ልትነግረኝ የፈለገው ምንድነው ነው ለመስማት ዝግጁት ናት። ማታ እኔና ጽናታ አብረን አደር። አብራችሁ ማደር አዲስ ነው። አይ፣ እንደሱ ማለት ሳይሆን። ከዛም እውነት ብሎ ማመየተሙት ለእኔ እንደኔ ደስተኛ የለም አለ ኬራ።

አረ እብድ የሆነ እታ ሓና ጋር ጋመታ ወይ እኔ ቤት ታኪራጋ እኮ አንድ ቀን እንመጣለን ብለን ሳንመጣ መጣሽ እንዴ? ቤታችሁ መጠበቃችሁ ኳ አንድ ነገር ነው ግን በእናትሽ፣ ማዘር እንዴት ናችው? ፅናት ኢንፌክሽኑ ሙሉ በሙሉ ድንላታል። ደግሞ ሳልነግረሽ ምን የሚክዬ ቤተሰቦች ማሚ ሊጠይቁ ሆስፒታል ድረስ መጡ። እኔ ሀንዬ እንዴት ደስ የሚል ነገር ነው አለ ፅናት። እኔ ማመን አቃቶ ምንጊስ ምን ተሰማው ታቂያለሽ? እናትም እንደዛ አቅፏት ሲያለቅስ እንዴት አንጀቴን እንደበላት ምንም ቢሆን ከናቱ ርቆ ቢመጣ ልቡ ግን እዛ ነው አለ ፅናት። መራራቁ ደግሞ ይበልጥ ቁርቶታል። እሱም ማለክ እናቴ የራሱ ለመታመሙ ለበጎ ነው አለች አለ ሀናም። እንደው ሳይሰናበታችሁ ሄደ ወደ ውጭ ሄደ እኮ እውነት! መቼ ሀሙስ ሲመጣ ሳምንቱ በሰላም ነው። አው ለስራ ነው። እኔም የመጣሁት እቃችሁን ፓክ ለማድረግ ነው። ምን ነው በቃ እኔም የሚገ ልከተለው እንደዛ ይሻላል። አው ቤተሰቦቹ የጫጉላ ሽርሽር አዘጋጅተውልናል። በዛውም ደግሞ ልጅ ለመውለድ ምርመራ ማድረግ አለብኝ አለች። ስለ ሀኒዬ በጣም ደስ ብሎኛል። ስላንቺ ድጋሜ የተፈጠርኩ ያክል ነው አለ ይሃና እንደዛ በራሱ መኪና የሚንቀባረር ሰው የታክሲ ሰልፍ ሲሰለፍ ስራ ቀጣሪ የነበረው ሰው ስራ አቶ ሲንከራተት በጣም አንጀት ነው የሚበለው ሚክዬ ለኒ ብሎ ብዙ መስዋዕትነትን ከፍቷል ፍቅር እኮ እንደዚህ ነው አለ ጽናትም እንደዚ የጓጓለት የልጅ ፍላጎት አሳክች ከሚያይ በጣም ጓጉቻ አለው ከፈጣሪ ጋር ሁሉም ይሆናል እሱ ማለክ ነሽ አሁን ከኪራ ጋር እንዴት ናችሁ ሰንዬም ወደ ቤት ስትገባ አንድ ወረቀት አገኘች። ደግሞ ዛሬ ማነ ወረቀት ያስቀመጥ? በአካል እምቢ ስላችሁ ደግሞ ወደ ደብዳቤ መጣችሁ? ብላ ወረቀቱን ገለች። ወረቀቱ ግን ማስፈራሪያ ነበረ። ወዲያውን ስልኳን አንስታ ደወለች። ሄሎ፣ ቆንጅ ሴትዮ ምነው ከያታችን አትወጭም? በቃ ታይን እስከመቼ ነው የምታሰቃየን? ልጅሽን ፈጣሪ ነው የወሰደው። እህቴ ምንም አላደረገችውም። እስቲ ሌላው ይቅር ፈጣሪን እንኳን አትፈሪም ሰሚኝ እህትን እህቴን ታያት። በቃ እንደ ህልምሽ ተከበሪ፣ ብላ ስልኩን ዘግታ ቦጫጭቃ ወረቀቱንም ለምንድነው የማይተውን እያለች አለቀሰች። ራሱን ኩሉ ሞርወር ጀመረች እና ታለቅስ ጀመር ብቻዋን። ናሆሜና ሙሩም ደስ የሚል ፍቅር እያሳለፉ ነው። በመንገድ ላይ ወደ መዝናኛ እየሄዱ እየተሳሳቁ፣ እየተቃቀፉ በጣም ደስ የሚል ፍቅር እያሳለፉ ነው። ስማ፣ እማዬ ስለኛ ለማየ ልነግራት ነው። አዎ ይሄንን ብረት ባልሽን ማስተዋወቅ አለብሽ። ሽን ጨፍኒና ገደል ግቢ ብትለኝ ይገባለው የኔ ማዛዛ ስበሽዋል። እማዬ እኮ እንደሰማች አዋሳኑ ነው ምትለን። ነ ሽማግሌ ሳትልክልቴ ነው እንዴ? ጸጉሬን ቀለም ቀብቼ ሸበትበት ብዬ እሄዳለሁ። ባትቀበውም እኮ ሁለት አውቶ ብላ እየሳቀች አንቺ ሌባ የሆንሽ ልጅ እኮ ቀልዶቹን እንዳለ ውስጥሽ ቀረሻቸው። አሁን እኔ ሄድ እዚሁን ንቁም፣ እረ እዚ ቆማ ሳያሁ ደግሞ ፖል መስላቸው ማስታወቂያ እንዳይለጥፉብህ እያለች፣ ሙሩም በጣም እየተሳሳቁ ጽናትም ወደ ሰኒ ቤት ሄደ። ምን ሆነች ነው እያለች ህይወት ከበደችኝ፣ ምንም ፅ አለ። እነሱን ፍራቻ አገር ጥላ ሄደች። እነሱ ግን አልተዋቱም ባዶቿን ከቤት ውስጥ አስወጥተው ሲጥሏት በመዳ ቀር የምትቀር መስሏቸው ነበር። እሷ ግን ተሀገር ወጣች፣ ህይወቷንም አሻሻለች። ግን እኔ ብቻ ይንጥለኝ ግሽ ስንዬ ተረጋጌ እና አውሬ የበሄደችበት ሁሉ ስተሰቃይ እንዴት ልረጋግሽ? ጋር ጓደኛ መስለን እናሰቃያታለን፣ እንገላታለን እያሉ ነው። ታዲያ ለእህትሽ ለምን አትነግሪያትም? እሱማ ነገራቸው ግራ ገብቶኝ እንጂ እህቴ ሰው ማመን ታቆመች ቆይታለች። ዋይ፣ ምንድን ነው ምክንያቱ? አንድ እህቴ ባል አንድ እርስቸር ነበር ከህቴ ተረጋጊ። እኔ እኮ ብቸኝነት አስፈራኝ። እንደዚ አይነት ደብዳቤ ይለካሉ ወይም ይግደሉና ይገላ አረበስ ማአምበይ ምንድን ነው ለህቴ እንዳልነግራት የተረጋጋ ህይወትዋን እንዳልመሰቃቅለው ፈራው። ደግሞ እኮ የፍራቻ ኑሮ ነው የምኖረው። ይሄን ቤት እንኳን እንዳላከራየው የፍራቻ ፈራው አለ ጼም ጉድ ጉድ እያለ ያለ ኪራ መጣ። ምን ነው ደና አይደለሽም እንዴ አላት። ምን ነው እኔ፣ ኧረ ደና ነኝ፣ ምን ነው አለችው። እኔ እኮ ሚስቴን ሻለሁኝ፣ ከኔ መደበቅ ምንም አትችይም። እኔ ጋር ሂጅ ነበረ ሰኔን እያስፈራሯት። ደግሞ የሚፈልጉት ወረቀት አለ እና ሰኔን እያስፈራሯት ነው ሳኒ ግን በጣም ታሳዝናለ በጣም ከፍቷታል። በቃ ለፖሊስ እናመረክታለን መፍትሄ እንፈልጋለን፣ አትጨነቂ አለ። ኪራም ምግብ እስከማቀርብ ሳሎን ጠብቃ አይአግዝሻለሁ አለ። ካልክሺ ሙሉና ናቲም ሆሜም እየተጎራረሱ እያጎረሰችን የመጨረሻ የመጨረሻ እያለ እያጎረሳት እንድትወፍሪልኝ፣ ለምን ቀጭንንት ያስጠላል። አይደለም እንደ ላብራቶሪ አይጥ ብትከሽ እንኳን እኔ ወድሻ። ፅናትና ኪራም ፊልም እያሉ ይከራ ያከሩ ነበረ እየተኮራኮሩ ሙሩና እናሆሜም ተኝቶ፣ አምላክ ሆይ ጎደሌን ሌን የሞላልህ አንተ ነው። ግና ሆሜ፣ ምን እንደሚያሳስበኝ ታውቃለህ? ቤተሰቦችህ እኔ ታማሚ መሆኔን ሲያውቁ ምን እንደሚሆኑ ታውቃለህ። እና በጣም ተጨንቄ፣ ያለው እንግዲህ እሱ ያውቃል። ውላ ተኛች። ፅናትም ቤቷን እያስተካከለች ነበር። ወዲያውም ሃና መጣች። አንቺ መጣለሁ ብለች ከዳሽኝ ይባላል ቤቱን እኮ መላ መላ ልበለው፣ እናመጣለሁ። እሱስ ልክ ነሽ፣ ቤት ሲመቀረቀል ያስጠላል። እንዴት ነው እቃው አለቀልሽ? አዎ፣ እንግዲህ እየጫኑ ነው አለች። እኔ ግን አንቺ መራቁን ሳስቦ ይጨንቀኝ ጀመረ። በትንሽ ጊዜ የጠነከረ ወዳጅ ስላለኝ በጣም ደስተኛ ነበር።